በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በየጥቂቱ ማደግ። ጸሐፊ ዲያቆን ያረጋል አበጋዝ። እያንዳንዱ ፍጥረት የራሱ የሆነ ተፈጥሮዊ አስተዳደግ ሂደት አለው። ተክሎች እንደየዘራቸው ተዘርተው የሚበቅሉበት በቅለውም የሚያድጉበትና ፍሬ የሚያፈሩበት የተወሰነ ጊዜ አላቸው። የሰውም ሕይወት አካላዊም ሆነ መንፈሳዊ ዕድገቱ እንዲሁ ሂደታዊ እንጂ በአንድ ጊዜ የሚፈጸም ቅጽበታዊ አይደለም። ለሁሉም ነገር አብነትና አርአያ የሆነን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የባሕርይ አምላክ ሲሆን ከቅድስት ድንግል እመቤታችን በነሳው ሥጋ ሰው ሲሆን የሰውን ሥነ ሕይወታዊ ሂደት ወይም ሕገ ጠባያዊ በሙሉ ጠብቋል። እንደ ማንኛውም ሰው ዘጠኝ ወር በማህፀን መኖርን እንዲሁም በየጥቂቱ ማደግን ፈጽሟል። አምላክ ነኝና ዕለቱን ተወልጄ ዕለቱን ልደግ አላለም። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር። የሉቃስ ወንጌል ምዕራፍ ሁለት ቁጥር አምሳ ሁለት ኢየሱስ ክርስቶስ በጥበብ ያድግ ነበር ማለቱ እርሱ የባሕርይ አምላክ የጥበብ ባለቤት ሲሆን ነገር ግን ለእኛ መምህራችን ነውና በሁሉም ነገር በተለይ በመንፈሳዊ ጥበብ ማደግ የሚገባው ቀስ በቀስና በሂደት መሆኑን በተግባር ሲያስተምረን ነው። ክርስቶስም ዳግም ፍለጋውን ትከተሉ ዘንድ ምሳሌ ትቶላችኋል እንዳለ ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 21። በመንፈሳዊ ሕይወት ዳተኝነት የማያስፈልግ እንደሆነ ሐዋርያው ሲናገር እንዲህ ይላል። በእምነትና ትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን፣ ዕብራውያን ምዕራፍ 6 ቁጥር 12። ነገር ግን ዳተኝነት ብቻ ሳይሆን ከመጠን ያለፈ ፍጥነትም እንዲሁ አላስፈላጊ ነው። አንድን ሰው ካሰበው ለመድረስ እንዳይችል የሚያደርገው ዳተኝነት ብቻ ሳይሆን ከመጠን ያለፈ ፍጥነት ወይም ችኩልነት ነው። እንዲያውም ዳተኛ ቢሆንም ጉዞውን እስካላቋረጠ ድረስ ብዙ ጊዜም ቢሆን ወስዶ ካሰበው መድረስ ይችል ይሆናል። ሳያቋርጥ የሚጓዝ ቢዘገይም ያሸንፋል የሚባለው ለዚህ ነው። በጣም የፈጠነ አካሄድ ግን የማሰናከልና ጠልፎ ይመጣል እድሉ ሰፊ ነው። አንድ ሰው በመኪና ሲሄድ ሹፌሩ በጣም በከፍተኛ ፍጥነት ያሽከረክር ነበር። ይህ ጊዜ ሰውየው እባክህ ቸኩላለሁና ቀስ በላለው ይባላል። ለዚህ ነው ዳተኛ እንዳይሆነ የመከረው ሐዋርያ፣ መልሶ ደግሞ በፊታችን ያለውን ሩጫ በትዕግሥት እንሩጥ ያለው ዕብራውያን ምዕራፍ 12 ቁጥር 2። ጌታችን በተግባር እንዳስተማረን መንፈሳዊ ሕይወት በትንሹ ተጀምሮ ከዚያ ቀስ በቀስ እያደገና እየጠነከረ የሚሄድ እንጂ በአንድ ጊዜ ተጀምሮ በቅጽበት ፍጹም የሚሆንበት አይደለም። ቅዱሳን ሐዋርያትን ከተለያየ ሁኔታና ሕይወት ከጠራቸው በኋላ ወዲያውኑ ዕለቱን ወደ ፍጽምነት ደረጃ አልደረሱም። ብዙ ድክመቶች ነበሩባቸው። እርሱ ስለ ሰማያዊ መንግሥት ሲነግራቸው ስለ ምድራዊ መንግሥት የሚጠይቁት ጊዜ ነበር። የሚነግራቸውን ባለማስተዋላቸው ለእርሱ የሚቀኑ የተቆረቆሩ መስሏቸው እሳት ከሰማይ ወርዶ እርሱን ያልተቀበሉትን ሰዎች እንዲያጠፋቸው በመጠየቃቸው፣ ስለ ሞቱና መከራው ሲነግራቸው አትሙትብን በማለታቸው፣ ስለ እምነት ማነስ ሁሉ ብዙ ጊዜ ተገሥጸዋል። እነርሱም ከዚህ የተነሳ ጌታ ሆይ እምነት ጨምርልን እስከማለት ደርሰዋል። ጌታችንም ብዙ ጊዜ ይገስጻቸውና ስህተታቸውን እንዲያስተካክሉ በአባትነቱ ይመክራቸው ነበር። ሶስት አመት ከእርሱ ጋር ከዋሉበት እየዋሉ ካደረበት እያደሩ በቃልም በተግባርም ተምረው እንኳን ፍጹማን መሆን አልቻሉም ነበር። ጌታችን በሰጣቸው ተስፋ መሰረት መንፈስ ቅዱስን ሲቀበሉ ነበር ፍጹማን የሆኑት። እንግዲህ ሐዋርያት በእንዲህ አይነት ሂደትና ውጣ ውረድ ውስጥ ያለፉ ከሆነ ወደ ፍጹምነት ደረጃ መድረስ በአንድ በኩል በራስ ጥረት፣ በዋናነትም በእግዚአብሔር ቸርነት በሂደትና ቀስ በቀስ እንጂ በአንድ ጊዜ በቅጽበት የሚሆን ነገር አይደለም ማለት ነው። የክርስትና የሕይወት ጉዞ ውስጥ የሕይወትን አካሄድ ስልትና ዘዴ ማወቅ በጣም ወሳኝ ነው። የጉዞውን እርዝመትና ጠባይ እንዲሁም በሂደት ውስጥ ያሉና ሊገጥሙ የሚችሉ ነገሮችን አስቀድሞ ሳያውቁ የሚጀመር ጉዞ መሰናክሎች ሲገጥሙት የመውደቅ ዕድሉ የሰፋ ነው። ከዚህም አንዱ የአካሄድን ፍጥነት መወሰን ነው። አንዳንዶች ክርስትና በተወሰነ ጊዜ ተሰርቶ ማለቅ እንዳለበት የሥራ ዕቅድ ወይም ፕሮጀክት፣ ወዲያውኑ እንደጀመሩ አካሄዳቸው የጥድፊያና የችኮላ ይሆናል። ሰውነቱ ጾምን በሚገባ ሳይለማመድ እስከ ማታ ድረስ በመጾም ይጀምራል። የክርስቶስ ክቡር ደም በፈሰሰባት ምድር በጫማ አልሄድም እስከ ማለትም ይደርሳል። ይህን ዓለም በሙሉ የመጸየፍና የምናኔ ነገር ብቻ ይታሰበዋል። ሌሎች ሰዎች ኃጢአተኞችና ደካሞች ሆነው ይታዩታል። አንዳንዶች ስራቸውን እስከ መተው ደርሰው በየገዳማት መዞርም ብቻ ስራዬ ብለው ይያዛሉ። በአጠቃላይ ነገሮች ሁሉ እንዳይሆን እንዳይሆን አድርገው ይዟቸዋል። በየቦታው በመዞር ብቻ በረከትና ጽድቅ የሚገኝ ይመስላቸዋል። ከትምህርት ቤት ወደ ትምህርት ቤት እየተዘዋወረ መምህር ሲያማርጥና የተመቸ ሁኔታን ሲፈልግ አንድ ቁም ነገር ሳይማር ጊዜውን የሚያጠፋውን ተማሪ አበው እግረ ተማሪ ይሉታል። ዛፍ እንኳን ፍሬ የሚያፈራው ከተተከለበት ቦታ ሲኖር ነው። ነገር ግን በየጊዜው እየተነቀለ የሚተከል ከሆነ ወይ ይደርቃል ባይደርቅ እንኳን ፍሬ ማፍራት አይችልም። ጊዜውም በዙረት ብቻ የሚጨርስ ሰውም ፍሬ ማፍራት አይቻለውም። ቢያፈራም እንኳ በአንድ ቀን በቅላ፣ በአንድ ቀን አብባ፣ በአንድ ቀን ታፈራለች እንደምትባለው ዕፀ ከንቱ ፍሬው ምትሃታዊ ይሆንና በመታየቱ ወዲያውኑ ይረግፋል። በእንዲህ ያለ ሕይወቱ የሚጓዙ ሰዎች የማይመች አካሄድ ውስጥ ይወድቃሉ። ይህ አይነት ህይወት ብዙ ነገሮችን ሊያስከትል የሚችል አስቸጋሪ አካሄድ ነው ከነዚህም ውስጥ የተወሰኑትን እንመልከት አንድ በሌሎች ላይ መፍረድና መንቀፍ እርሱ ብቻ በትክክለኛው ክርስቲያናዊ ህይወት እየተጓዘ እንዳለና ሌሎች ግን ህይወታቸው የዛልና መንፈሳዊነትን ችላ ያሉ መስሉ ይታየዋል ለቤተ ክርስቲያን የሚያስብ የሚቆረቆርና የአባቶችን ፈለግ የሚከተል እርሱ ብቻ እንደሆነ ያስባል። እንደርሱ ነገሮችን ጥድፍድፍ አድርገው ከመጠን አሳልፎ ያልያዙትን ሁሉ በተጋድሎም በብቃትም ከርሱ በታች ሆነው ስለሚታዩት በልቦናው ይኮንናቸዋል። አባቶችም መንፈሳዊነትን ቀስ በቀስ በሂደት እንደሆነ ሲነግሩት አይ እነርሱ እኮ ትተውታል፣ የዚህ ዘመን ነገር ምን ዋጋ አለው ይላል። ይህ ደግሞ ምክረ አበውን እንዳይጠይቅ ቢነግሩትም እንዳይሰማ ያደርገዋል። በሌሎች ላይ ጣቱን መቀሰሩም ቀናኢነት ይመስለውና ይህንኑ በማጠናከር ይገፋበታል። ወደ ውጭ ማየትን ባበዛ መጠን ራሱን መመርመር እየከበደውና እየዘነጋው ስለሚሄድ ራሱን እየረሳ ይሄዳል። በዚህም ሳያውቀው ውስጥ ውስጡ እየተሸረሸረ ይዳከማል። ጌታችን ሐዋርያትን የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል እንዳላቸው ሌሎችን መንቀፍና መተቸትን ስራዬ ብለው እግዚአብሔርን እንደሚያስደስት አገልግሎት አድርገው የሚይዙ አሉ። ይህ ማለት ስህተት የሆነውን ስህተት ብሎ መናገርና ጥፋት ሲፈጸም መቃወም አይገባም ማለት አይደለም። ነገር ግን ሁሉ ነገር በአግባብ ሊሆን ይገባል። ደግሞም በመንቀፍና በመተቸት ብቻ ችግር አይፈታም፣ ለውጥም አይመጣም። አንድ ፈላስፋ ሺ ጊዜ ጨለማን ከመውገዝ አንድ ሻማ ማብራት ይበልጣል እንዳለ የሚችሉትን የራስን አስተዋጽኦ በማድረግ እንጂ በሌሎች ስህተትና ድካም በማዘንና ያንንም በመተቸት ብቻ ምንም ነገር አይገኝም። ሌላም ፈላስፋ በጩኸት ቢሆን አህያ በቀን ብዙ ቤት በሰራች ነበር ብሏል። ችግሮች እንዲፈቱና እንዲወገዱ እግዚአብሔርን በጸሎት መጠየቅ እንዲሁም የራስን አስተዋጽኦ ማድረግ እንጂ የራስን ህይወት ሳያስተካክሉ በሌሎች ላይ በመፍረድ የሚገለጽ መንፈሳዊ ቅንዓት የለም። እንዲህ ያሉትን እግዚአብሔር በነቢዩ በዳዊት አፍ በሚከተለው ቃል ይገሠጻቸዋል። ኀጢአተኛውን ግን እግዚአብሔር አለው፣ ለምን አንተ ህጌን ትናገራለህ? ኪዳኔንም በአፍህ ለምን ትወስዳለህ? አንተ ተግሣጼን ጠላህ፣ ቃሎቼንም ወደ ኋላ ጣልህ። ሌባውም ባየህ ጊዜ ከእርሱ ጋር ትሮጥ ነበር፣ ዕድል ፈንታህንም ከአመንዝሮች ጋር አደረግ። አፍህ ክፋትን አበዛ፣ አንደበትህም ሽንገላን ተበተበ። ተቀምጠህ ወንድምህን አማኸው። መዝሙር 49 ከቁጥር 16 እስከ 22። ባዕድ ነገሮችን ማምጣት ያወቀና የበቃ የመሰለው የሌለና እንግዳ የሆነ ነገርን ያመጣል። ከቀደሙት ያገኘነው ነው በሚል ማስመስያ ማን እንደሰራውና ማን እንደደነገገው የማይታወቅ ለእርሱ ግን ጥሩ የሚመስለውን ሕግና ሥርዓት ለማምጣት ይሞክራል። ይህን ከግብዝነትና ከአጋንንት ማታለል የተነሳ የሚያደርገውንም ለቤተ ክርስቲያን ጠቃሚ ነው ብሎ ያስባል። ይህም ሲያድግና ሲካሄድ ወደ ለየለት የሃይማኖት ዕፀጽ ሊያመራ ይችላል። ቅዱስ ጳውሎስ ልጁን ጢሞቴዎስን ሲመክረው እንዲህ ያለው ለዚህ ነው። መንፈስ ግን በግልጥ በኋላኞች ዘመን አንዳንዶች የሚያስቱ መናፍስትና በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት እያደመጡ ሃይማኖትን ይክዳሉ። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ አምነውም እውነትን ከሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። እግዚአብሔር የፈጠረውን ሁሉ መልካም ነውና ከምስጋና ጋር ቢቀበሉት የሚጣል ምንም የለም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነው። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 5። ሐዋርያው ቅዱስ ጳውሎስ የመንፈስ ልጁን ጢሞቴዎስን እንዳስጠነቀቀው ያወቁና የበቁ የመሰላቸው በንጽሕና ሰበብ እግዚአብሔር ያከበረውን ጋብቻ የሚያቃልሉና የሚከለክሉ በትምህርት ሰበብ ደግሞ እግዚአብሔር ከፈጠረው ፍጥረት ሰው ልማድ ካልከለከለው በስተቀር ያልተከለከለውን እግዚአብሔር ያደረገውንም ሁሉ አየ፣ እነሆም እጅግ መልካም ነበረ። ዘፍጥረት ምዕራፍ አንድ ቁጥር 31። እንዲሁም ሕይወት ያለው ተንቀሳቃሽ ሁሉ መብል ይሆናችሁ፣ ሁሉን እንደ ለመለመ ቡቃያ ሰጠኋችሁ ዘፍጥረት ምዕራፍ ዘጠኝ ቁጥር ሶስት ያለውን ቃል በመተውና በመርገጥ ከሥነ ፍጥረት መካከል እርኩስ እንዳለ የሚያስተምሩ መናፍቃን ተነሱ። ያን ጊዜም ሆነ ዛሬ አውቀውትም ሆነ ሳያውቁት የእነርሱን ሐሳብ የሚያራምዱ አሉ። ይህን ሁሉ ከመጠን ማለፍ የሚያመጣው ችግር ነው። የቤተ ክርስቲያን አባቶች በዚህ ጉዳይ ላይ ያለውን ትክክለኛ ትምህርት ሲነግሯቸው አልሰማም ብለው የራሳቸውን ፍልስፍና ሲያራምዱ ኖረዋል። አሪዮስም ወደዚያው ታላቅ የክህደት ገደል ውስጥ የገባው እርሱ ብቻ ትክክል የሆነ ስለመሰለው እና በተለይም የተለያዩ አባቶች ሲነግሩት ስላልሰማ ነው። ጌታችንም ጸሐፍትና ፈሪሳውያንን ይነቅፍ ከነበረበት ምክንያት አንዱ ባዕድ ትምህርቶችን በማስተማራቸው ነበር። ይህ ሕዝብ በከንፈሩ ያከብረኛል ልቡ ግን ከእኔ በጣም የራቀ ነው። የሰውም ትምህርት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በነቢዩ ኢሳያስ የተናገረውን ትንቢት ጠቅሶ ነቀፋቸው። የማቴዎስ ወንጌል ምዕራፍ 15 ከቁጥር 7 እስከ 9። እነርሱ በታዘዘው አምላካዊ ሕግ ላይ የራሳቸውን ልማድና ወጋ ወግ ጨምረውበት ነበር። ጌታችንም የነቀፈው ይህንን ከንቱ የሆነ የረበናት ወግና ስርዓት ነው። ክርስቶስን ለመቀበልና በእርሱ ለማመን እንቅፋት የሆነባቸው አንዱም ይህ ነበር። ጌታችን እናንተስ ስለ ወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ? የማቴዎስ ወንጌል ምዕራፍ 15 ቁጥር 3 ያላቸው ለዚህ ነው ከእግዚአብሔር ትእዛዝ ይልቅ ራሳቸው ለፈጠሯቸው ወጎች ዕድሜያና ከፍ ያለ ክብደት ይሰጡ ነበር። ጌታችን ግን ይህን የፈጠራ ወግ ስላላከበረ አለማክበር ብቻ ሳይሆን ስህተት መሆኑን በግልጥ ስለነገራቸው ጠላት አደረጉት። ዓለም እኔ ሥራው ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል ያለው ለዚህ ነው የዮሐንስ ወንጌል ምዕራፍ ሰባት ቁጥር ሰባት ቅዱስ ጳውሎስም አይሁድ የጽድቅ ሕግ ተሰጥቷቸው ሳለ ወደ ጽድቅ አለመድረሳቸውን እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም ብሎ ከገለጸ በኋላ ለምን ወደ ጽድቅ እንዳልደረሱ ሲያስረዳ ደግሞ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም አለ። ሮሜ ምዕራፍ 9 ቁጥር 31፣ ምዕራፍ 10 ቁጥር 3። ማንኛውም ነገር ስርዓትም ይሁን ተውፊት ተቀባይነት የሚኖረው የመሰረተ እምነት ወይም ዶግማ ማዕከል ከሆነው ከነገረ ድህነት ጋር እስካልተጣላ ድረስ ብቻ ነው። የማንኛውም ነገር መለኪያና መመዘኛው ይህ ነው። በመሰረተ እምነት ላይ ችግር የማያመጣ ነገር አስፈላጊ ሆኖ ሲገኝ በቅዱስ ሲኖዶስ ሊጨመር ይችል ይሆናል። ከዚህ ውጪ ግን ምንም አይነት ስም ቢሰጠውና ብዙ ዘመን ቢያስቆጥር ሐዋርያዊት ቤተክርስቲያን እንዲህ ያለ ነገር አትቀበልም። በባዕድ ነገሮች ቤተክርስቲያን እንዳትታወቅ፣ ዋናው ነገር መጀመሪያ የቤተክርስቲያንን መሰረተ እምነት ከምንጩ ከመጽሐፍ ቅዱስና ከመምህራን በሚገባ መማር ነው። ሆኖም ግን ይህንን ሳይሰማ ያለፈ ሰው በጆሮ ጠገብ የሰማውን በልማድ የያዘውንና የመሰለውን እየተናገረና አስተምራለሁ እያለ መምህራንም ሲነግሩት እንዳይሰማ የራሱን አእምሮ ባውቃለሁ ባይነት ዘግቶ ያልተማረውንና ቤተ ክርስቲያን የማትለውን ቤተ ክርስቲያን እንዲህ ትላለች እያለ የራሱን ተከታዮች እያፈራ ከቤተ ክርስቲያን ጋር በስም እንጂ በተግባር እያለያያቸው ይሄዳል። ሐዋርያው የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናሞች እንዲሆኑ በብርቱ ውቀሳቸው ያለው ለዚህ ነው። ቲቶ ምዕራፍ አንድ ቁጥር 14 ከዚህ ሁሉ ለመዳን ጊዜ ወስዶ የቅድስ ቤተ ክርስቲያንን የእምነት ምንጭ የሆኑትን ብሉያትና ሀዲሳትን እንዲሁም የቅዱሳን ሊቃውንት የነቅዱስ ዮሐንስ አፈወርቅን፣ ወርቅን ቅዱስ አትናቴዎስን፣ ቅዱስ ቄርሎስን፣ ባስሊዮስን፣ ጎርጎርዮስንና የመሳሰሉትን ማጥናትና መማር ይጠቅማል ይገባልም። ሶስት በሌሎች ላይ ሸክምን መጫን። እነርሱ ላይዘልቁት መሸከም የጀመሩትን ከባድ ሸክም ሌሎችም እንደነሱ ተሸክመው እንዲንገዳገዱና እንዲወድቁ ለማድረግ ይፈልጋሉ። አንዳንዶች ገና ጾም እንደጀመሩ የጽጌ ጾምን የአዋጅ ጾም ነው፣ ለምን ከአዋጅ ጾም አይገባም፣ የቀደሙ አባቶች ተሳስተዋል እስከማለት ይደርሳሉ። ሰዎች ወደ ቤተ ክርስቲያን ሲገቡ ገና ከሩቁ ጫማቸውን እንዲያወልቁ አዋጅ ነጋሪ ይሆናሉ። ወደ ቤተ ክርስቲያን አስገቢና አስወጪ በረኛ አድርገው ይሾማሉ። ኮሽ ባለ ቁጥር ሥርዓት ተፋለሰ እያሉ በጸጥታና በተመስጦ ሊከታተሉት በሚገባው ሥርዓተ ቅዳሴ ውስጥ ጸብና ክርክር የሚፈጥሩ አሉ። ራሳቸው ሰዓት ወስነው እስከዚህ ሰዓት ድረስ ያልጾመ ጾሙ ዋጋ የለውም ይላሉ። በካህናት ስልጣንና የቀኖና አስተያየት እየገቡ ሊሰጥ ስለሚገባው የቀኖና ክብደት ይናገራሉ። አባቶች ካህናት የተነሳሂውን ሕይወትና ልዩ ልዩ ሁኔታዎችን አገናዝበው ቀለል ያለ ቀኖና ሲሰጡ በሥርዓት አፍራሽነትና በግድለሽነት ይከሳሉ። ዛሬ ምን እውነተኛ ካህን አለ እያሉ ያዝናሉ። ሌላም ብዙ ብዙ ያለ የሌለ ነገር ሁሉ ለመጫን ይሞክራሉ። የሚያሳዝነው ግን ከሩቁ ጫማ ሲያወልቁ የነበሩ ያ ሁሉ እንደማያዋጣ አይተውት እንደገና ወደ ሌላ ጽንፍ ሄደው ከነጫማ ቤተ መቅደስ ይገባ እስከ ማለት የደረሱ አሉ። ስለ ስምንት የአዋጅ አጽዋማት ሲናገሩ ከነበሩትም የጌታን ጾም እንኳን መጾም ይከበዳቸው አሉ። ሌላም ብዙ ሰው ሰራሽ ነገር ሲያስተምሩ የነበሩ፣ ነቢዩ ዳዊት ጨለማዋ በብርሃኗ መጠን ነው እንዳለው ብልጭ ብለው በሌላ ጽንፍ የሚዞሩ ብዙዎች ናቸው። ሌሎቹም እነርሱ በጊዜ ሂደት ተምረውና ተመክረው ቢመለሱ እንኳ እነርሱ ያስተማሯቸው እንደነርሱ በዙሪያው መንገድ ደክመው እስኪመለሱ ድረስ ራሳቸውንና ሌላውንም ሲያውኩ ይኖራሉ። በዚህም በቤተ ክርስቲያን መተሳሰብና መደማመጥ እንዳይኖር፣ ፍቅር እንዲጠፋ፣ መለያየት እንዲስፋፋ ዋና ሰራተኞች ይሆናሉ። ወደ ቤተ ክርስቲያን የሚሄዱት ተምረው ራሳቸውን ለማስተካከልና ሕይወታቸውን ለመለወጥ ሳይሆን ከራሳቸው አስተሳሰብና ፍላጎት ጋር ብቻ የሚስማማውን እየመረጡ ነገር ግን እየቆዩ የፈጸሙት ስህተት ሁሉ ትዝ ሲላቸው ወደ ብስጭትና ቀቢጸ ተስፋ ይሄዳሉ። ክርስትና የክርስቶስ ፍቅር እንደተረዳውና እንዳከበረው መጠን በውስጥ በሚመነጭ ፍቅር የሚመሰረት እንጂ በተጽዕኖ ከውጭ የሚጫን ሸክም አይደለም። ሐዋርያው የክርስቶስ ፍቅር ግድ ይለናል አለ እንጂ ሌላ ማንም ያስገድደን አላለም። በሰዎች ላይ ከባድና አስቸጋሪ ሸክም የሚጽኑ ጸሐፍትንና ፈሪሳውያንን ጌታችን እንዲህ በማለ ገስጿቸዋል። ከባድና አስቸጋሪ ሸክም ተብትበው በሰዎች ትከሻ ላይ ይጭናሉ፣ እነርሱ ግን በጣታቸው እንኳን ሊነኩት አይወዱም። የማቴዎስ ወንጌል ምዕራፍ 23 ቁጥር 4። እንዲህ በሌሎች ላይ መጫን ገድልና ቱርፋት መስሎ የሚታያቸው ሰዎች ሁሉን ከሚያውቅና ሁሉም በጊዜው ከሚያደርግ ጌታ ጋር ያሉትን ቅዱሳን ሐዋርያትን የግድ እንዲጾሙ ለማድረግ ወደ ጌታችን ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርት ግን የማይጾሙት ስለምንድን ነው? እስከ ማለት ደርሰዋል። ለጾም ከራሱ ከባለቤቱ የበለጠ ተቆርቋሪዎች በመምሰል በሌሎች ላይ ለመወሰን ቀረቡ። የማቴዎስ ወንጌል ምዕራፍ 9 ቁጥር 14። አባቶቻችን ሐዋርያትንም እንጀራ ሲበሉ እጃቸውን አይታጠቡም፣ በሰንበት ቀን እሸት ቆርጠው በሉ ወዘ ተረፈ እያሉ። ይከሷቸውና ይነቅፏቸው ነበር። ጌታችን ከሰው የሚፈልገው ግን ከባድና አስጨናቂ የሆኑ ነገሮችን አይደለም። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔኑ እኔም ማሳርፋችኋለሁ፣ ቀንበሬም ልዝብ ሸክሜም ቀሊል ነውና በማለት የእርሱ ቀንበር ቀላል የማይጎረብጥ መሆኑን ነገረን። የተለያዩ ሰዎች መጥተው ምን እናደርግ እያሉ በጠየቁት ጊዜ ዮሐንስ መጥምቅ የነገራቸው በዚያ በአቅማቸው ሊሰሩት የሚችሉትን እንጂ ከባድ የሆኑ ነገሮችን አላዘዛቸውም። የሉቃስ ወንጌል ምዕራፍ 3 ከቁጥር 10 እስከ 14። ምክንያቱም ገና በመንፈስ ያላደጉ ስለነበሩ ከበድ ያለ ነገር ቢነግራቸው አይችሉምና። ጌታችንም ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው ሕግም ነቢያትም ይህ ነውና በማለት ለሁሉም በሚቻልና በማይከብድ ሁኔታ አዘዘ። የማቴዎስ ወንጌል ምዕራፍ ሰባት ቁጥር አንድ ሌሎች ለእኛ ሊያደርጉልን የምንወደውንም ነገር እኛም ያንን ለሌሎች ማድረግ እንችላለንና ሌሎች እንዲያደርጉልን ከምንፈልገው ነገር እኛ ለሌሎች ማድረግ ማንችለው ካለ ከሌሎች የምንፈልገው እኛም አንችለውን ነው ማለት ነው። እኛም አንችለውን ከሌሎች መጠበቅ ደግሞ ተገቢ አይደለም። እንዲሁም ራሳችን ከሌሎች የምንፈልገውን ጠንቅቀን እንደምናውቅ ሁሉ ሌሎች ከኛ የሚፈልጉትንም በእኛው ፍላጎት አንጻር በቀላሉ ማወቅ እንችላለን። ስለዚህ ይህንም ማወቅም ሆነ መፈጸም ከባድ አይደለም። ከበድ ያሉ ነገሮችን ግን ለራሱ ለሰውየ ውሳኔ ክፍት አድርጎ ነው የተዋቸው። ለምሳሌ ጌታችን በመዋለ ትምህርቱ ስለ ድንግልና ሕይወት ከተናገረ በኋላ ሊቀበለው የሚችል ይቀበለውን ያለው የማቴዎስ ወንጌል ምዕራፍ 19 ቁጥር 12። እንዲሁም እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተሌ በማለት ለእያንዳንዱ የሕሊና ውሳኔ በነጻነት አቀረበ፣ እንጂ እርሱን መከተልና መስቀሉን መሸከም እንደሚጠቅመን እያወቀ የሚያስገድድ ወይም የሚያገብር ነገር አልተናገረም። እኔን መከተል የሚወድ አለ እንጂ በግድ ይከተሉኝ አላለም። የሚያስገድድ ሰው ከማቅረብ ይልቅ ያሽሻልና፣ ለምሳሌ ወርቅ ወይም ብር ወይም ሌላ ጥሩ ነገርን በነፃ ውሰዱ የሚል ሰው ማስገደዱ ለምን ያስፈልገዋል? የስጦታው መልካምነት በራሱ በቂ ነው። ስጦታ አቅርቦ የሚያስገድድ ግን ከስጦታው ጀርባ ምናለ ብሎ ከሚያጠራጥር በቀር ብዙም አያስብም። በሽተኞችን ሲፈውስ እንኳን ልትድን ትወዳለህን? ምን ላድርግልህ ትወዳለህ? እያለ ነው። ቅዱስ ጳውሎስም በጋብቻ ዙሪያ የቆሮንቶስን ክርስቲያኖች በመልእክቱ ከመከረ በኋላ ስለ ደናግል ግን የጌታ ትዕዛዝ የለኝም አለ፣ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 25። እንዲህ ታላቅና ከበድ ያለ ነገር የሚታዘዝ ሳይሆን በራስ ፍላጎትና ምርጫ ብቻ የሚወሰን ነውና። በአበው ዜና ሕይወት ላይ የተገለጸ አንድ ታሪክ እዚህ ላይ መጥቀስ ይቻላል። የግብርና ሥራ እየሠራ ከሚያገኘው የሚተርፈውን እየመጸወተ የሚኖር ሰው ወደ አንድ ገዳማዊ አባት ሄዶ ሳለ ያ አባት ገበሬውን አኗኗሩን ጠየቀው፣ እርሱም ገለጸለት። ገዳማዊው አባትም አያያዙ መልካም እንደሆነና በዚሁን እንዲቀጥል አጽናንቶና መክሮ ላከው። ይህ ሰው ከተመለሰ በኋላ የዚያ ገዳማዊው አባት ጓደኛ መጥቶ ሲጨዋወቱ ያ ሰው መምጣቱንና መክሮ የሰደደው መሆኑን ሲነግረው፣ አይ ደግም አላደረህ እንዲህ ያለውን ሰው እኛን መስለህ ኑራ አትለውም ነበር አለው። ያም አባት ይህንን ይዞ ያ ሰው ሌላ ጊዜ ሲመጣ ያኛው አባት እንደነገረው እኛን መስለህ ኑር ቢለው አይ እንዲያውም ያኛውም ከብዶኛል፣ ሁሉንም እተዋለሁ አለው። በዚህ ጊዜ ይህ አባት እንደገና በያዝከው ሕይወት ጸንተ ኑር ብሎ መክሮና አጽናንቶ እንዲመለስ አደረገ። እኛን መስሎ መኖር አለበት የሚለው ምክር እንዲነግረው ያለው አባትም ይህን ሲሰማ አጥፍቻለሁ ብሎ ተጸጸተ። ወደ ክርስትና የገቡት አይሁዶች እንኳ ኦሪታዊ ልማዳቸው አልተዋቸው ብሎ ከቤተ አህዛብ እያመኑ ወደ ክርስትና የሚመጡትን አማንያን ያንኑ የኦሪቱን ሕግና የሙሴን ትእዛዝ በሙሉ ሊጠብቁ ይገባል እያሉ ስላስቸገሩ፣ በዚህ ምክንያት የመጀመሪያው የቤተ ክርስቲያን ጉባኤ በኢየሩሳሌም ተደርጓል። በዚህ ጉባኤም ሊቀ ሐዋርያት ቅዱስ ጴጥሮስ እንግዲህ አባቶቻችን እኛ ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተናላችሁ? በማለት የጉባኤ መግቢያ ሐሳብ ተናገረ። ከዚያም ቅዱሳን ሐዋርያት ከተወያዩ በኋላ ለጣዖት ከተሠዋ ከደምም፣ ከታነቀም፣ ከዝሙትም ትርቁ ዘንድ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናልና ከዚህ ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ ሲሉ በአንድነት ወሰኑ። የሐዋርያት ሥራ ምዕራፍ 15 ቁጥር 29። ወስዋዕት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ምንጭ ሐመር መስከረም ጥቅምት 1998 ዓመተ ምሕረት